ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብለው ደግምግም ብላብን። አሁን ኮማ ውስጥ ገብታ ው ለሊት ነው የማናገር እንግዲህ ዛሬ በጣም የሚያስፈራ እና የሚያስደነግጥ ዜና ነው ማለት ነው ጅላችሁ የመጣሁት። አብርሽ የቄራውን የማያውቀው የለም ማለት ነው። የስደተኞች አባት፣ ያው በስሙ እንግዲህ አብርሽ የቄራው እንግዲህ እንደምታውቁት ለእኛ ለስደተኞች በጣም ብዙ ነገሮችን የሚያስተምሩ ነገሮችን ለራሳችን እንድንሆን፣ ለራሳችን እንድንቆም፣ ለራሳችን ተቋቁመን ሀገራችን ገብተን እንደ ማንኛውም ሰው ላይፍ እንዲኖረን፣ ላይፋችንን በሀገራችን እንድናሳልፍ፣ ከማዳም ኩሽና እንድንወጣ፣ ገንዘባችንን እንድንይዝ እርዳት ካለብን በአግባቡ እንድንረዳ የወር እንዳለ ሰርተ እንዳለ ጠቅለላ ለቤተሰብ ሳይሆን ለራሳችን የሆነች ጥሪት አስቀምጠን የቀረውን ደግሞ ለነሱ ብቻ ብዙ ነገር የሚያስተምረን ልጅ ነው እና ከሚዲያው ዓለም ደግሞ ከሚበሉን አንዳንድ ወንዶች ከነዚያ የሚከላከለን፣ ለብዙዎች የሆነ ድምፅ፣ ለተቸገሩ ብቻ ከቤት አስወጥተው ለሚጥሏቸው ብቻ አላቅም ብቻ። በጣም በጣም በጣም ከምላችሁ በላይ እንግዲህ ያው ሁላችሁም አብርሽ ቄራውን ታውቁታላችሁ። በዩቱብም ሆነ በቲክቶክ፣ በፌስቡክም እንደምታዩት ለወገኑ ለኢትዮጵያውያን ከመጮህ ውጪ እስካሁን ድረስ ያለው ለእኛ በመጮህ ነው እና ዛሬ ላይ ደግሞ እንግዲህ ሰው ሆናችሁ የማያጋጥማችሁ ነገር አይታወቅም እና ከባድ ነው። ብቻ እግዚአብሔር እሱ ምሕረቱን ይስጣቸው፣ ላለው እሱ ይማራቸው። አብርሽ እንግዲህ ድንገት ባላሰብነው ሁኔታ የመኪና አደጋ ደርሶብን ወደ ሐኪም ቤት ሄደን ነበር እኔም ብዙም የማይባል ጉዳት ደርሶብኝ ታክሜ ደና ሆነን ወደ ቤት ተመልሰን ነበር እኔም ሚስቴም፣ አራት አጥንቶቿ ተሰብሮ ታክማ ወደ ቤታችን ገብተን ነበር። ከዛ ደግሞ የኩላሊት ኢንፌክሽን ምናምን በሚል መልሰው ኮማ ውስጥ አስገብተዋታልና፣ እባካችሁን የኢትዮጵያ ሕዝብ እስከ ዛሬ አስቸግሪያችኋል፣ አላቅምና እባካችሁ ሚስቴን አድኖልኝ እያለ ነው እንግዲህ አብርሽ። ሁሉም ያለው ሊረባረብለት ይገባል እላለሁ። እና ሁላችሁም ሸር ሸር ሸር እያረጋችሁ ለደጋጎች ሰዎች አስተላልፉ ማለት ነው። አብርሽ የቄራው በክፉ የሚነሳ ልጅ አይደለም፣ ደግ ነው። ብሔር አይለይም፣ ሁላችንንም የሚረዳ ልጅ ነው እና አንዳንድ ሰዎች እኛ ኮ እንደዚህ እርዳን ብለን ነበር አልደረሰልንም የምትሉ ትኖሩ ይሆናል። ምክንያቱም ብዙ የሚያስተናግድ ሰው ሁሉም ጋር መድረስ አይችልም። ያንን ማየት ይጠበቅብናል ማለት ነው። እና ብዙ ጊዜ እነ ሳራን ብዙዎቹን እንወቅስ ስትወቅሱ ሰማለሁ እና እና እኔ ሪከርድ አድርጌልሽ ሪከርዴን ሳትሰሚ እኔ እንደዚህ አድርጌልሽ እንደዚህ ሳት እኔ እንደዚህ እታ አብርሽ የቄራውን ራሱ እንደዚህ ሪከርድ አድርገንልሽ ሳትመልስልን እርዳን ብለን ሳትረዳን ረዳን የምትሉ ብዙዎች አላችሁ። እና ሁሉንም መርዳት አይቻልም አንድ ግለሰብ እኮ ይህን ሁላ ይረዳል ማለት ከባድ ነው እና ዛሬ ላይ እንግዲህ እሱ እንደዚህ ሲሆን ደግሞ እኛ ከጎኑ ልንቆምለት ይገባል ማለት ነው። ለደጋጎች ኢትዮጵያውያን ሼር እያደረጋችሁ አድርሱለት ማለት ነው። እንግዲህ አብርሽ የቄራው በጣም ተጎድተናል። እኔ ብዙም አልተጎዳውም ደህና ነኝ። ሚስቴ ግን ተጎድታ ኮማ ውስጥ ገብታለች እና እባካችሁን የኢትዮጵያ ሕዝብ እጃችሁን ዘርጉልኝ፣ እንግዲህ ሚስቴን አድኑልኝ እባካችሁ ብሏል። ሁላችንም ያላችሁን ሼር እንድታደርጉ እንጠይቃለን ማለት ነው። እንግዲህ እውነት ከባድ ነው፣ ሰው ሆኖ እኔ ነገ ምን ይደርስብኛል ማለት ጥሩ ነው፣ እና ነገ ምን እንደሚደርስብን አናቅም። እንደሱ ፈጣሪ ወጥቶ ከመቅረት ከምንም በላይ ደግሞ ፈጣሪ ወቶ ከመቅረት ይጠብቀን ነው የምለው። ሌላ ምንም የምለው ነገር የለም። በጣም ያሳዝናል። ብዙዎቻቸው ቲክቶክ ላይ ሼር እያረጉት ነው፣ ብዙዎቻቸው ትን እያሉት ነው እና። ቤቱ እያመጣችሁት ነው አንዳንድ ልጆች እና አሁ እንደዚህ ሸርሸር አድርጋችሁ የሚረዳ ሰው ጋር አድርሱለት ማለት ነው። እውነት በጣም ከባድ ነው። እግዚአብሔር ይማራቸው እንግዲህ እሱ ይጠብቃቸው ነው ምለው ወጥቶ ከመቅረት ይጠብቀን ከምንም በላይ በእውነት ያስፈራል። እኔ እንጃ እኔ ስ ማመን ያሁንም አየፈራሁ እኮ ነው ወጥቼ በቃ ቀሪ ሆን በቃ ወጥቼ ቀሪ ሆን ምስማማ ገሬ ሳልገባ ሁል ጊዜ የምመኘው በቃ መፈር ፍርሃት ሆኗል። አሁን ስራ ይሆላ ና የሰው ልጅ ተሰባሪ ነው እና በሄደበት ምን እንደሚገጥሙ ስለማይታወቅ ሁላችሁም መልካም አስተዋጽኦአችሁን አድርጉ ማለት ነው። በተረፈ እንግዲህ ዛሬ የመጣሁት በአብርሽ የቄራው ነው። በእውነት እኔ በጣም ውስጤን ተጎድቷል ማለት ነው። እውነት አንዳንዴ የማታስቡት ነገር ይደርስባችኋል እና ከባድ ነው። ነግበኔ ብሎ ማሰብ ጥሩ ነው እና ሁላችሁም ነገ እኔ ምን እሆናለሁ እያላችሁ ለመርዳት ሞክሩ። ላለሁ ግን አሁን ከኛ ጋር ልርዳ ቢባል እንዴት ነው ዱባይ መርዳት የሚቻለው? ዱባይ መሰለኛ አብርሽ ቄራው ያለው አይደል? እንደዛ መሰለኝና እንደዚህ አይነት ነገር ቢያመጡልን ጥሩ ነበረ እና ለማንኛውም ሲ ላይቭ ላይ እንሰበሰባለን ብለዋል። ላይቭ ላይ የሚባለውን ሰምተን እንግዲህ ልንደርስለት ይገባል እላለሁ። ሁላችሁም ሰላማችሁ፣ ብዙ ትርፍ ይበልልኝ። በጣም ያሳዝናል እንግዲህ ያለው ነገር፣ ሼር እያደረጋችሁላቸውም አስተላልፎ። እኔ ቃል የለኝም፣ እውነት። እኔ አላቅም፣ ምን ማለት ራሱ እንዳለብኝ እኔ እንጃ። በቃ አንዳንዴ መኖር እራሱ ያስጠላችኋል። በቃ ሰውን እያያችሁት ከጎናችሁ የሆነ ነገር ሲደርስበት፣ በቃ እናንተ ራሱ ትሳቀቃላችሁ። ህይወት በቃ ይቺ ናት። ህይወትችናት አትበቃ ለዚች ነው የምንለፋው ትላላችሁ። እና የበፊት የበፊት የሚስቱን ፎቶና እና የእሱን ቪዲዮዎች ምናምን ለቀውታ ይቺ በጣም ከባድ ነው። ግን እኛ ሰዎች ታዲያ እንደዚህ ይሆን ብለን አስበን አናውቅምና የሚገጥመን ነገር አይታወቅምና ሁላችንም ያኔ ቅን እንሆን ብዬ አስባለሁ። ከኒ ጀምሮ እና ከባድ ነው ማርያም እስማሙ መንፈስ ቅዱስ ትናንትና መጥቶ የሚያወራ ልጅ እንግዲህ፣ በደቂቃዎች አስባችሁታል። በወጣበት እንደዚህ አይነት ሲያጋጥም ከባድ ነው። ለማንኛውም የምታሽከረክሩ ሰዎች ጥንቃቄ እያደረጋችሁ አሽከርክሩ ማለት ነው። ያው እግዚአብሔር እሱ ይርዳችሁ እናንተ ስለጠነቀቃችሁ ስለተጠነቀቃችሁ ሳይሆን ፈጣሪ እሱ ያስባችሁ፣ ይጠብቃችሁ ነው የምለውና ከባድ ነው። እኔ እንደ መኪና አደጋ የምፈራው የለም። በሕይወቴ መኪና አደጋ ፈጣሪ ሞቴንም በመኪና አደጋ እንዳያደርገው። እኔ በጣም ነው መፈራው መኪና አደጋ በጣም ማለት ነው። ስማሞል ድንፈስ ቅዱስ በጣም የምጠላው ሞት ቢኖር የመኪና አደጋ ነው እና እግዚአብሔር ከእንደዚህ አይነት ነገር ይጠብቀን ይጠብቃችሁላለሁ። ለዚህ ቻናል አዲስ ሲሆናችሁ ቻናሉ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ላይክ፣ ሼር እያረጋችሁ ላልሰሙ አሰሙ። የሚረዱት ይኖራሉ። መልካም ቅልብ ያላቸው ብዙዎች ስላሉ ለነዛ እንዲደርስ በቲክቶክም በፌስቡካችሁም፣ በሁለ ነገሩ ሸርሸር እያረጋችሁ አስተላልፉ ማለት ነው። እንግዲህ አብርሽ ቄራው ለእኛ ለስደተኞች መልካም አባታችን መካሪያችን ገሳጫችን ነውና ሁላችሁም ተረባርባችሁ ሚስቱ ልታድኑለት ይገባል ማለት ነው። እንግዲህ በተረፈ ሰላማችሁ ይብዛልኝ፣ መልካም አዳር። እውነት በጣም ነው የሰቀጠጠኝ። እግዚአብሔር ያስበን። እውነቴን ነው የምላችሁ፣ ፈጣሪ ያስበን። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይ በማድረግ ቤተሰብ ይሁኑ።